ሴቶችን ተፈላጊና ተወዳጅ የሚያደርጉ ባህሪያት የተለያዩ ቢሆንም ጥናቶችና የስነልቦና ባለሙያዎች በተደጋጋሚ የሚጠቅሷቸው ቁልፍ ባህሪያት አሉ። እነዚህ ባህሪያት በአብዛኛው ከግል ጥንካሬ፣ በራስ መተማመንና ጤናማ ግንኙነቶችን የመገንባት ችሎታ ጋር የተያያዙ ናቸው። እንደምን አላችሁ ውድ የሀበሻ ሳይክ ቤተሰቦች፣ ዛሬ ስለ አንድ በጣም አስፈላጊና ብዙዎቻችሁን ስለሚያሳስብ ጉዳይ እናወራለን። ሁላችንም በህይወታችን ተፈላጊና ተወዳጅ መሆን እንፈልጋለን። ይህ ደግሞ ከውጫዊ ገጽታ በላይ የሆኑ ጥልቅ ነገሮችን ይጠይቃል። ታዲያ እንዴት ነው ይህንን ማሳካት የምንችለው? በዚህ ቪዲዮ ውስጥ በሳይንሳዊ ጥናቶች የተረጋገጡና በስነልቦናዊ ባለሙያዎች የሚመከሩ ሰባት ወሳኝ ነጥቦችን እናያለን። እነዚህ ነጥቦችን በመተግበር በራስ የመተማመን ስሜታችሁን ከፍ በማድረግ እና በዙሪያችሁ ባሉ ሰዎች ዘንድ ተፈላጊነትን ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ሴቶችን ተፈላጊና ተወዳጅ የሚያደርጉት ሰባት ባህሪያት ውስጥ የመጀመሪያው በራስ መተማመን ነው። በራስ መተማመን የዘመናችን ግኝት አይደለም። ይልቁንም በጥንታዊያን ስልጣኔዎቹም ቢሆን በራሳቸው የምተማመኑ ሴቶች በህብረተሰብ ውስጥ ትልቅ ቦታ እንደነበራቸው እናውቃለን። ለዚህ ደግሞ ግብጻዊቷ ንግስት ክሊዮፓትራ ዋነኛ ምሳሌ ናት። እሷ ውበቷ ብቻ ሳይሆን ከውበቷ በላይ ያለው የማትደፈር በራሷ መተማመኗ፣ ራዕይ ያላት አመራር ችሎታዋና ጥልቅ ብልህነቷ ተፈላጊ እንድትሆን አድርጓታል። ታዲያ ይህ ታላቅ ኃይል ምንድን ነው? በራስ መተማመን ማለት የራስን ችሎታ ዋጋና ብቃት ያለ ጥርጥር ማመን ማለት ነው። ይህ ከውጫዊ ገጽታ በላይ የዘለቀ ከውስጥ የሚፈልቅ የማይናወጥ ጥንካሬ ነው። በራስ የምተማመኑ ሰዎች ስንመለከት እነሱ የተለየ ብርሃን ያንጸባርቃሉ። ሁልጊዜም ማራኪ ብርቱና አዎንታዊ ሆኖ ይታያሉ። ይህ ማራኪነታቸው ደግሞ መልካም አጋጣሚዎችን ይስባል። ሌሎች ወደ እነርሱ እንዲሳቡና አብረዋቸው ለመስራት እንዲፈልጉ ያደርጋል። በራሳቸው የምተማመኑ ሰዎች ውሳኔ ለመወሰን አይፈሩም። ስህተት ቢሰሩም እንኳ ከወደቁበት በፍጥነት ይነሳሉ። ከሌሎች ጋር ራሳቸውን አያወዳድሩም፣ ይልቁንም የራሳቸውን መንገድ በጽናት ይከተላሉ። ምክንያቱም ውስጣቸውን ያለውን ዋጋ ያውቃሉና። እነሱ ከፈጣሪ የተቀበሉትን እምቅ አቅም ለመጠቀም የሚደፍሩ ፍርሃትን ወደ ኋላ የሚገፉ እና በህይወት አውራ ጎዳና ላይ ወደፊት የሚገሰግሱ ናቸው። ሁለተኛው ውጤታማ የመግባቢያ ክህሎቶች ናቸው። በታሪክ መድረክ ላይ ስማቸው በወርቅ ቀለም ከተጻፈ ታላላቅ መሪዎች ጀርባ አንድ የጋራ የሆነ ምስጢራዊ ኃይል አለ። እርሱም ውጤታማ የመግባቢያ ችሎታ ነው። ለዚህ ደግሞ እንግሊዛዊቷ ጠቅላይ ሚኒስትር ማርጋሬት ታቸር ትልቅ ምሳሌ ናቸው። እርሳቸው ከባድ የፖለቲካ ውሳኔዎችን በወሰንበት ወቅት ህዝብን በጠንካራ ንግግር እና ግልጽ በሆነ መልእክት ማሳመን እና ማነሳሳት ችለዋል። መግባባት ማለት ቃላትን መደርደር ብቻ አይደለም። ዋናው ቁም ነገር ሐሳብን በግልጽና በድፍረት መግለጽ፣ የሌሎችን ስሜት መረዳትና በትክክለኛው ጊዜ በቂ የሆነ ምላሽ መስጠት ነው። ይህ ችሎታ ግንኙነቶችን ለመገንባት አለመግባባቶችን ለመፍታት እና በዙሪያችን ባሉ ሰዎች ላይ የማይጠፋ አዎንታዊ ተጽዕኖ ለመፍጠር ቁልፍ ነው። ጥሩ የመግባቢያ ችሎታ ያላቸው ሰዎች በቀላሉ ተቀባይነትን ያገኛሉ። እነሱ የሚያወሩትን ነገር ሁሉ ትርጉም አለው፣ ቃላቶቻቸውም ተጽዕኖ ፈጣሪ ናቸው። ሶስተኛው የራስን እንክብካቤና ጤና። ጤናማ የአኗኗር ዘይቤን መከተል ከዘመናችን ፋሽን ወይም ጊዜያዊ ልምምድ በላይ ነው። ይህ ከጥንት ጀምሮ ስተገበር የኖረ ከህይወት እና ከስኬት ጋር የተሳሰረ ጥበብ ነው። በጥንት ጊዜም ቢሆን ታላላቅ ሴቶች ለውበታቸው እና ለጤንነታቸው ትልቅ ቦታ ይሰጡ ነበር። የግብፅ ንግስቶች እና የኢትዮጵያ ንግስቶች የተለያዩ በዘመናቸው ውበትን ለመጠበቅ የምስጢር ጥበቦችን ይጠቀሙ ነበር። ለምሳሌ የቆዳቸውን ወዝ ለመጠበቅ ወተትና ማር ይጠቀሙ ነበር። ይህ የሚያሳየን ጤናን ለመጠበቅ ውጫው ነገሮችን ብቻ ሳይሆን የአካል የአእምሮና የመንፈስ ጤንነትን በአንድነት መያዝ መሆንን ነው። ጤናማ መሆን የተሟላ ህይወት ለመኖር የሚረዳ መሰረታዊ ጥንካሬ ነው። ጤናማ እና ደስተኛ የሆነ ሰው ሁልጊዜም ማራክና ብርቱ ሆኖ ይታያል። የውስጣዊ ደስታችንና የብሩህ አመለካከታችን ፊታችን ላይ ይታተማል፣ ለሌሎችንም ይተላለፋል። ከሁሉም በላይ ደግሞ ለራስ እንክብካቤ መስጠት በራስ መተማመን የሚጨምር ቁልፍ ተግባር ነው። ራስን ማክበር እና ለሰውነት የሚገባውን መስጠት እኔ ጠቃሚ ነኝ የሚል መልእክት ለአእምሯችን ይልካል። ይህም ለውሳኔዎቻችን እና ለዕለታዊ እንቅስቃሴዎቻችን ጥንካሬ ይሰጠናል። አራተኛ የማሰብ ችሎታና እውቀት። ይህ ኢንቴለጀንስ እንድ ኖውለጅ የምንለው ነው። እውቀትና የማሰብ ችሎታ ከማንኛውም ውጫዊ ውበት በላይ የሆነ ዘላቂ ብርሃን ናቸው። በታሪክ ውስጥ ያሉ ብዙ ታላላቅ ሴቶች እንደ ኖበል ተሸላሚዋ ሳይንቲስት ማሪ ኩሪ አሉ። ዓለምን የቀየሩት በአለባበስ ወይም በገንዘብ ሳይሆን በውስጣቸው ባለው ትልቅ እውቀትና የማሰብ ችሎታ ነው። ታዲያ ይህ ኃይል ምንድን ነው? የማሰብ ችሎታ ማለት አዳዲስ ነገሮችን የመማር ውስብስብ ጉዳዮችን የመረዳት እና ፈታኝ ችግሮችን በቀላሉ የመፍታት ችሎታ ማለት ነው። አስተዋይና እውቀት ያላት ሴት በየትኛውም ውይይት ውስጥ ማራኪና አነቃቂ ትሆናለች። ሀሳቧን በድፍረት ትገልጻለች። ለሌሎችም አዲስ እይታ ትሰጣለች። ይህም ከማንኛውም ሰው አክብሮትን ያመጣላታል እና ለስኬት በሯን ይከፍትላታል። አምስተኛ፣ ደግነትና ርኅራሄ ነው። በታሪክ ውስጥ አንዳንድ ሴቶች የልብ ንግስቶች ተብለው የተጠሩት በደግነታቸውና በርኅራሄያቸው ነው። ከእነዚህ ውስጥ ማዘር ቴሬዛና አበበች ጎበና ይጠቀሳሉ። እሳቸው ያለምንም ጥቅም ለብዙ ሚሊዮኖች ሕይወት ብርሃን ሆነዋል። የደግነትና የርኅራሄ ኃይል ለሌሎች ሰዎች ደግ መሆን ስሜታቸውን ከልብ የመረዳትና ከእነሱ ጋር ማዘን ማለት ነው። ደግና ርኅሩ ሰዎች በቀላሉ ትክክለኛ ግንኙነቶችን ይገነባሉ። በዙሪያቸው ባሉ ሰዎች ዘንድም በታላቅ ፍቅር ይወደዳሉ። ደግነት የነፍስ ውበት ነው። እሱን ስናንጸባርቅ ዓለምን እናደምቃለን። ስድስተኛ፣ የራሳችሁን ማንነት ወይም አስመሳይነት የሌለበት ሕይወት መኖር ማለት ነው። በታሪክ መዝገብ ላይ ትክክለኛ ቦታ ያገኙ ሰዎች ምስጢር ቢኖር እውነተኛ ማንነታቸውን በድፍረት መግለጻቸው ነው። ለዚህም ታዋቂዋ ሜክሲካዊት አርቲስት ፍሪዳ ካህሎ ዋነኛ ምሳሌ ናት። እሷን የራሷ ማንነት ስቃይና ስሜት በስዕሎቿ ላይ በግልጽ በመግለጽ የዘላለም ተወዳጅነትን አግኝታለች። የራሳችሁን ማንነት ማለት ሌላ ሰው ለመሆን አለመሞከር፣ እውነተኛ ማንነትን መሆን ማለት ማስመሰል የጸዳ ህይወት መምራት ማለት ነው። እውነተኛ ሰዎች ታማኝና ማራኪ ሆነው ይታያሉ፣ ምክንያቱም በውስጥም በውጭም አንድ ናቸውና። ማስመሰል ግን ግንኙነቶችን ያበላሻል የውስጥ ሰላምን ያሳጣል። ይህንን ኃይል ለማዳበር በመጀመሪያ ራስን ማወቅ አስፈላጊ ነው። ያላችሁን ጥንካሬ እና ድክመት ምን እንዳላችሁ፣ ምን ደካማ ጎን እንዳላችሁ ማወቅ በጣም ያስፈልጋል። ከዛ ሀሳብና ስሜትን በግልጽ መግለጽ ማስቀመጥም ይጠበቃል። ከሁሉም በላይ ደግሞ ከሌሎች ጋር ራሳችን አለመወዳደር እና የራሳችን መንገድ በመከተል ነፃነትና የማይናወጥ በራስ መተማመን ያጎናጽፋል። ሰባተኛ ለህይወት ያለን ፓሽን እና አወንታዊነት ማለት ነው። በህይወት ውጣውረድ ውስጥ እንኳን ፈገግታንና አወንታዊነትን እንደ ብርሃን ያንጸባርቃሉ። በህይወታቸው ብዙ ህይወትን የሚያልፉ ሴቶች በዓላማችን ተጽዕኖ የመፍጠር ሂደታቸው ትልቅ ነው። ከነዚህ ውስጥ ኦፕራ ዊንፍሬይ አንዷ ናት። እሷ በህይወቷ ላይ ባላት ጥልቅ ፍቅርና በማይናወጥ አዎንታዊ አመለካከቷ በሚሊዮኖች የሚቆጠሩ ሰዎችን አነሳስታለች። ለህይወት ፍቅር ማለት ለህይወት ጉጉት ማሳየት፣ በየትኛውም ሁኔታ ውስጥ አዎንታዊ አመለካከት መያዝና ፈገግታን አለመንፈግ ማለት ነው። አዎንታዊ ሰዎች በዙሪያቸው ያሉትን ሰዎች ያነሳሳሉ፣ የብርሃን ምንጭ ስለሚሆንም ማራኪና ተፈላጊ ሆነው ይታያሉ። ይህን ኃይል ለማዳበር አመስጋኝ መሆን በጣም አስፈላጊ ነው። ሁል ጊዜ አዎንታዊ አመለካከት ህይወትን የሚቀይር አስማታዊ ኃይል ነው። አስተያየታችሁና ሀሳባችሁን በኮመንት ሴክሽን ላይ ያስቀምጡልን። ቪዲዮን ከወደዳችሁ ተላይክ በማድረግ እና ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል መሆን እንዳትረሱ። በመቀጠለው አስተማሪ የሆነ ቪዲዮ እስከምንገናኝ ድረስ መልካም ጊዜ።